ለድስተ ጉና ልሻገር ፎገራ ወዳለው ጀግና ሞትን የማይፈራ ጀግናን ወዳለው እናንተን መሳይ ላነገተው ሁሉ እጅ ሰጣል ወይ ሲሉ የጎንደር ወይዛዝርት እንደተቀኙት የአጼ ቴዎድሮስ ልጆችም ዛሬም እንደ ወትሮው እንደ ነበልባልነታቸውን አስመሰከሩ ደበሳለውና እጅ ይዛለው ብሎ የተጸማራው ጠላት በገባበት ቀልጦ ቀርቷል ይህ ቀዳሚዋ አርዕስታችን ነው ይህ በእንዲህ እንዳለ በወሎ ግንባር ጀብዱ ተፈጽሟል በዝርዝር እንመለስበታለን። ሌላ ዜና በጎጃም ግንባር ፋኖ የጤና ባለሙያዎችን አስመርቋል። ዝርዝሩን ትሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማሽ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በረፍት ጊዜ ሁሌም ዶትሮው የግንባር መረጃዎችን በማጋራት ላይ ይገኛሉ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደር። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮ ጋበዝ። ጎርጎራ ቲቪ ከእውነት ጋር። አሁን ዝርዝር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል አፋባ በጎንደር ቀጠና የሜጀር ጀኔራል ባንታ ባተ ኮር በእስቴ ስማዳ፣ ደራና አንድ ቤት ግንባሮች ድል ቀንቶታል። በስማዳ ጸድዬና በስቴ ምክርያና ከጠዋቱ ጀምሮ ከባድ ትንቅንቅ ደረገ ሲሆን በደራና አንድ ቤት ወጆ በረሃ ጀብዱ ሲፈጸም ነው የዋለው ሲሉ የጎርጎራ ቲቪ የጎንደር ምንጮች ገልጸዋል። ከሶስት ክፍለ ጦር በላይ ይዞ ወደ ደራና አንድ ቤት ወጆ በረሃ ያቀናው የአገዛዙ ሰራዊት በአፋባ ጎንደር ቀጠና ሜጀር ጀኔራል ውባንታ ባተ ኮር ውባንታ ባተ ተወርዋሪ ክፍለ ጦር ጉና ክፍለ ጦርና የኮሩ ተወርዋሪ ኃይል በጋራ በመሆን የገባውን የጥላት ኃይል እንደ ቅጠል ሲያረግፉት ውለዋል። ከወጆ ተነስቶ ሳና ሊገባ የነበረው አንድ ክፍለ ጦር የአገዛዙ ሰራዊት ተመቶ ወደ ኋላ እንዲመለስም ተደርጓል። በስማዳና ሲያዋሳኝ ጸድዬና ምክሬ የሚደረገው ትንቅንቅ ተጠናክሮ የቀጠለ ሲሆን የጉና ክፍለ ጦር ስቴዴንሳ ብርጌድ በአርበኛ ብራሮ አባሻንቆ እየተመራ ከሀገረ ቢዘን ብርጌድ ጋር በመሆን ከስማዳ የመጣውን የጥላት ኃይል ሙትና ቁስለኛ በማድረግ ወደ መጣበት መመለስ ተችሏል። በዚሁ በጎንደር ግንባር የአፋባ በጎንደር ቀጠና የዳግማዊ ቴድሮስ አምስተኛ ኮር የጥቁር አንበሳ ክፍለ ጦር የንስር ብርጌድ ንስሮች ሌሊቱን ወደ ማክሰኝት ከተማ ዘልቀው በመግባት የተሳካ ኦፕሬሽን የፈጸሙ ሲሆን አገዛዙ ምሽግ ውስጥ ሆኖ ሞርተር ወደ ንጹሐን ሲተኩስ ማደሩና በዚህም ንጹሐንን መጉዳቱን የጎርጎራ ቲቪ የጎንደር ምንጮች አስታውቋል ተናግሯል። 14 የሚሆኑ የሰሜን ምዕራብ እዝ 51ኛ ክፍለ ጦር ወታደሮች የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር በር ብርጌድን ከነሙሉ ትጥቃቸው መቀላቀላቸው ታውቋል። ከእነዚህ መካከል የአማራ ክልል ተወላጆች የሆኑት በቀጥታ የፋኖን ትግል ሲቀላቀሉ፣ ሌሎች የመከላከያ አባላት ደግሞ አስፈላጊውን ትብብር ተደርጎላቸውና የትጥቅ ግምት ተሰጥቷቸው ወደ ቤተሰቦቻቸው ተልከዋል ሲል የአፋባ በጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር የህዝብ ግንኙነት ኃላፊ አርበኛ መምህር አብነት ሞላ አስታውቋል። ይህ በእንዲህ እንዳለ የአፋባ ወሎ ቀጠና ልጅ ያሱ ኮር የጎፍ ክፍለ ጦር ድልቅ ተቀዳጀ። ባገኘው አጋጣሚ ሁሉ የአማራን ህዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ገረድ ማለትም ራሱን ጥምር ጦር ብሎ የሚጠራው የወንበዴ ስብስብ በደቡብ ወሎ ወረኢሉ ወረዳ ቁልቤ ከተማ ህዝብን ሲያሸብር ሲዘርፍና ሲያንገላታ በኮማንዶ ጌታቸው ማሩና በጎፍ ክፍለ ጦር የመረጃና ደህንነት ክፍል ጥናት መሰረት ኦፕሬሽን ተሰርቶበታል ክፍለ ጦሩ ዛሬ ከጠዋቱ 12 ሰዓት ጀምሮ ለሰዓታት ባደረገው ውጊያ የወረኢሉ ወረዳ ሚሊሻ ጠርናፊ ሰለሞን አበራ የተባለ ባንዳ ሲደመሰስ ሌሎች በርካታ የስርዓቱ ገረዶች ቁስለኛ ሁነው ቀሪዎቹ የፋኖን ምት መቋቋም ሲያቅታቸው ወደ ጉጉፍቱ ከተማ ፈርጥጠዋል። ቆልቢ ከተማ በፋኖ በቁጥጥር ስር ስትገባ የጥላት ምሽግ ያለምንም የወገን ጉዳት ተሰብሮ በፋኖ እጅ ገብቷል። ፋኖ ወደ ጥላት ካምፕ ሲገባ አራት ኩንታል ሽሮ፣ አንድ ኩንታል በርበሬ፣ አንድ ኩንታል ስኳርና ከህዝብ የተዘረፈ ተጨማሪ ንብረት ተገኝቷል ሲል የጎፍ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሱልጣን የሱፍ ገልጿል። በተመሳሳይ ዜና የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ያቆቦ አራዱማ ላይ ታላቅ ጀብዱ በመ በመፈጸም ድል አስመዘገበ። ተጠናክሮ በቀጠለው የህልውና ተጋድሎ ጥላት በደፈጣ ጥቃት እረፍት የመንሳቱ የማሰላቸቱና የማማረሩ ስራ ዛሬም ቀጥሎ ካላኮርማ ክፍለ ጦር የሁለተኛና ሶስተኛ ሻለቃ ቃኝ ራያ ቆቦ ወረዳ አራዱም ጉሊና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፈው ይጓዝ የነበረ የፋሽስቱ አገዛዝ ሰራዊት ላይ በወሰዱት እርምጃ በርካታው ሙትና ቁስለኛ ሲሆን ከጥይት የሸሸው በድልድይ እየዘለለ ገደል ገብቶ ለሞትና ከባድ አካል ጉዳት ተዳርጓል። ዛሬ ከንጋቱ 11 ሰዓት እስከ ረፋር 3 ሰዓት በተፈጸመ ተጋድሎ ሙትና ቁስለኛ ሆኖ በርካታ ኃይሉን ያጣው ጥላት ዙ 23ና ብረት ለበስ በማምጣትና ሽፋን በመስጠት አስክሬንና ቁስለኛውን በማንሳት በፓትሮል እና በተገደዱ ባጃጆች ወ ወደ አራዱም እና ቆቦ ከተማ ሲያመላልስ አርፍዷል። ሌላኛው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የሻለቃ አንሙት የያዛቸው ብርጌድ በጤና ዘርፍ ለተከታታይ ሁለት ወር ከ15 ቀን የሰለጠኑ የጤና ባለሙያዎችን አስመርቋል። ብርጌዱ ለወጣቶቹ በተመረጡ የጤና ኮርሶች ላይ ትኩረት ያደረገ ስልጠና በመስጠት በዛሬው እለት አስመርቆ በየሻለቃዎች ምድብ አከናውሏል ያለው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ህዝብ ግንኙነት ፋኖ ሀብታሙ የሲፍ ነው። በዚሁ በጎጃም ግንባር የአፋባ ጎጃም ቀጠና ሳሙኤል አወቀ ዘጠነኛ ክፍለ ጦር አረንዛው ጎንቻ ብርጌድ ለወራት ያሰለጠናቸውን አራተኛ ዙር ሰልጣኞች በደማቅ ሁኔታ ማስመረቁ ታውቋል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጮች፣ ተመልካቾች ለሰዓቱ ያዝንላችሁ መረጃዎች የስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን። ሰላም ጤና ይስጥልን። ውድ የተከበራችሁና የተወደዳችሁ በመላው ዓለም ላይ የምትገኙ አድማጭ ተመልካቾቻችን ነው የምናላችሁልን። እኛ ሰላም ነን። አ አንድ የክፍለ ጦር ሻለቃ ነው ተያዛቸው ብርጌድ የጤና ያተኛ ሰልጣኞች ናቸው። ስልጠናቸውን ሲከታተሉ የቆዩ ሰልጣኞቻችን ናቸው። እናም ይህንን የምረቃ መርሃ ግብር እንዲያስጀምሩልን የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የሻለቃን ምትያዛቸው ብርጌድ ዋና ሰብሳቢ ሆኑት ፋኖ ነዋይ አብዩ ወደ መድረክ መጥተው ፕሮግራማችን እንዲያስጀምሩልን ስንል በአክብሮት እንጠይቃለን። ዛሬ የምትመለከቷቸው ልጆች የሻለቃን የምትያዛቸው ብርጌድ የመጀመሪያ ዙር የጤና ባለሙያ ሰልጥነው የተመረቁ ባለሙያዎቻችን ናቸው። እነዚህ ልጆች እንግዲህ እንደምታዩ ወቅቱ የሚመጥነውን ትግል እያደረጉ ከትግሉ ጎን ለጎን የጤና ባለሙያዎች ስለሚያስፈልጉ በተለያዩ ቦታዎች ተመድበው ከዚህ በኋላ ጦሩ የሚፈልገውን ወይም ሻለቃን ነው የሚያዛቸው፣ ብርጌት የሚፈልገው ላዩ ግዳጆች በሚገቡበት ጊዜ ተወሮ ነው የሚደረገው፣ ወይም የገቡ የመጀመሪያ ሕክምና እርዳታ የሚያደርጉ ባለሙያዎቻችን ናቸው። በመጀመሪያ እንኳን ለምረቃ ቀናቸው አደረሳችሁ ማለት ነው።